ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፍቴ የጭና ዩቲዩብ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ብያለሁ። እንዲሁም የፋፍቴ የጭና ተከታታዮች እንዴት ናችሁ? ሰላም ጤና ይስጥልኝ ብያለሁኝ። እንዴት ናችሁ? እንዳይ እንዳይከረማችሁ እንግዲህ በድጋሚ ወደ የቱርክ ካች ብለናል ማለት ነው። በዚህ መልኩ ሰላም ብያለው። ዛሬ የመጣሁት በሀረግ ድራማ ነው። ሀረግ ተወዳጅ ድራማ ምዕራፍ ሁለት ክፍል አንድ መቶ ሰላሳ ሰባት በትናንትና ሁለት ተለቋል ማለት ነው። ትናንትና እንዳየ ነው እንግዲህ በጣም ደስ ብሎናል። ኮሜንታታሮችም በጣም ተደስታቸው አንጻር በደስታ በኮሜንት እያሳወቅን ነበር ማለት ነው። በጣም ደስ የሚል ድራማ ነው። አረቦች እንግዲህ ተመልሰው ሲመጡ ያው በዛ መሀልም የሌሉ ተዋናዮች አሉ። ያፌት ጅንኑ፣ እሱም ሞቷል ማለት ነው። ቢኒያም፣ እነሱ የሉም ሁለቱ እስካሁን ድረስ ማለት ነው። ከእንደገና ደግሞ ጽና ታስታውሶ ከሆነ ጽና ሉሊት አእምሮቸውን ትንሽ ተነክተው አብደው ነበረ። እናም ጽ ወደ ራሷ ተመልሳለች። ጽ ወደ ራሷ ስትመለስ እንግዲህ በአሁኑ ክፍል ቀንጨብ አርገን እንዳየ ነው። በመሰረቱ ከሁሉም አንጻር አንደኛ ነገር የአባቷ ምርዶ ሰምታለች። ምዕራፍ አንድ ላይ አባቷ እንዳለፈ አታቅም ነበረ። በምዕራፍ ሁለት አውቃለች ማለት ነው። ከእንዲህ ግና ደግሞ ቢንያም ፍቅረኛዋ ነበር፣ እሱም ደግሞ ሙቷል። በተለይ በተለይ የእሱ ሞት ነው በጣም የጎዳት እና ከራሷ ጋር አይደለችም፣ ከቤተሰቧ ጋርም እየተስማማች አይደለም። ወታ መጠጣት፣ መስከር እንደዚሁ ብቻ አጉላጉል ባህሪዎችን ነው እያሳየች ያለችው። እንግዲህ በአሁኑ ወደ ራሷ ብትመለስ ደስ ይለናል። በቀጣይ ክፍል ደግሞ ምን እንደሚፈጠር አናውቅም። ኦ ወደ ሎሊት ስንመለስ ሎሊት እንግዲህ ውዶቼ እዛ ጋር እንዳየ ነው ያው ታማለች። ጎዳና ላይ ወታ የራሷን የጎዳና ኑሮን እያጣጣመች ትገኛለች። ገነትም ምግብ ይሳላት ሄዳ እኔ እጅ ላይ ጣለሽ ወይ ጊዜ እያለች እና እያችዶች ጊዜ መሰላል ነው። አንዱን ሲጥል አንዱን ያነሳል እና ጊዜ መሰላል ነው። ባለንበት ነገር መመጻደቅ አያስፈልግም ማለት ነው። እናም ግን አንዴ የተረዳሁን ነገር ቢኖር

የፉጋን ኳ ይስማማል በመሰረቱ ነገር ግን፣ ከአቤል ጋር ከአቤል ጋር አቤልና ታዲያቂ ጋር ትንሽ ጠብ ነበሩ፣ እንዲሁም ከገነት ጋር። አሁን ግን ተስማምቶ በሚያሳዝን ሁኔታ፣ በጣም ደስ በሚል ሁኔታ ስራም ከናታን ጋር እየሰራ ይገኛል። ግን ከናታን ጋር እየሰራ ያለው ማንም የሚያውቅ አልመሰለኝም እና እየሰሩ ይገኛሉ። ኦ ትልቅ የረሳውን ነገር ኤፍዬና ናታን ልጃቸውን ያፌትን አተዋል ማለት ነው። በምዕራፍ ሁለት የገደለውም ማን እንዲው አልታወቅም። ኤፉም በልጇ ሞት በጣም ተጎርታ መቃብሩ ቦታ ሂዳ እያለቀሰች ነበር። ከለቅሶ ብዛት እንደውም እያዞራት ነበር። ከራሷን ጋልድለችም ናታንንም እንዲሁ ደግሞ እንደራቀችው ነው የሰማን ያለ ነው። ምክንያቱም የኛ ሁለታችን አንድ መሆን መጥፎ እድል ነው ብላ ነው እያለች ያለችው። ኤፉ ግን እንደዛ መሆን የለበትም ከእንደ ገና ናታንም አስረድቷት እሺ ብላለች። እዛ የሚኖሩበት ቤት ብቻ ህይወትን ሀብለን የጀመርንበት ነው። እዛ እንመለስ ይላት ኤፍ። ማይ እዛ እንኳ አልመለስም፣ ያፌት ይናፍቀኛል። ሁሉም ነገር ያፌት ነው የሚያስታውሰኝ። ኦው ሲጋ፣ ያፌት ስል ያፌት ትልቁን ሳይሆን ልጇን ነው። ልጇን ያው በያፌት ስም ነው የሰየመችው ማለት ነው። እና እንደዛ ብላለች ያው ውጮታ ጠጥታ ሰክራ ነበረ። እሷን ሊያመጣ ናታን ወጣ። ኤፍዬም ባይኗ እየተማጸነች ናታንዬ አትሂድብኝ፣ ናታንዬ ይዛህ ትመጣለህ እዚሁ ስትል እሱም የኒጨረቃ አውዣ ትመጣለሁ አላት ማለት ነው። እሷም እሽ ብላ ፈገግ ብላ እሱም ሞቶ ሄዴ። ነገር ግን ጽድ የሆነ የተሸፈነ ማንነቱን ያላሳወቀን ሰውዬ ከዛ ከመጠጥ ቤት አንስቶ ይዟት ሂዷል ማለት ነው። ዳጊና አቤልም ሲጠብቋን ነበር። በመጨረሻ ግን አለችበት ሲሄዱ እንደሌለች ሲያውቁ ወደ ቤት ገብታለ ብለው ተመልሰው መጥተው ነበረ። ናታንም እሷን ፍለጋ ሂዷል። ኦ አንድ ነገር የረሳውን ነገር ለአቤል ናታን ለሰውየው መድኃኒቱን ና ሰታችሁታሉ ይ እንዴት ነው ሲል ጠይቋል። ግን በዚህ ክፍል ማን ማን ነው? ናታን እጅ ላይ የወደቀ የመሰላቸው እኔ እንደጠረጠርኩት ከሆነ ያፌት ጋር የሚሰራው ልጅ ታሪኩ መሰለኝ እሱ የመሰለኝ ነው። እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። አዎ የተረሱ ነገር እንትና ቤዚ ቤዚና ባሏ ደግሞ ውጭ ሀገር ሄደዋል ማለት ነው። የነሱ የባለቤቷ ናትም እስር ቤት እንደሆነች ነበር በምዕራፍ አንድ ምናቀው። አሁን በዚህ ክፍል ደግሞ ምን እንደያጃ እንደሆነች ማየት የምንችል ይሆናል ማለት ነው። ውዱቺ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ እንዲሁም ሼር ሀሳብ አስተያየታችሁን ማስጠራቸው እንዳት ረሱ። እንግዲህ ሀረጎች በጣም ደስ የሚሉ ናቸው። ቀጣይ ክፍል ደግሞ ያማረ ይሆናል ብለን እንገምታለን ማለት ነው። በነገራችን ላይ እንደ ግምት ግን ያፌት እና ቢንያም ቢኖሩ ኑሮ ያፌትም ከናታን ጋር ወንድምነታቸውን ይፋ አድርገው ይቀርታባ ብለው ከዛ በኋላ ነበር መሞት ያለበት። ነገር ግን ያው ከኛ ይሄ የምታዩት ዛፍ ሁሉ ለእነሱ ትታያል። እንግዲህ እንደ ሀሳብ እንዴት ተመልካች ደግሞ እና ኦዲየንሶች